ወንድም አለምተው እዚሁ እናስፋፋ፣ በጋራ እንኖር፣ ምድሩ ይበቃናል። የሌሎችን የባዳ ምክር ሰምተህ መጓዝ አያዋጣህም፣ ይቅርብህ ይለዋል። አንድ ያሻፈረኝ ብሏል። አባይ ምክር አልተቀበለም፣ ጉዞ ይጀምራል። ጉዞ ጀምሮ አባይ ከጣና ተነስቶ አዲስ አበባ ቢያድር ኖሮ ችግር አልነበረውም።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 እኔ እናንተን ሀብት ጠብቄ ታዘዤ ከነ ክብሬ ያለው ከናንተ ጋር ነው። ሸለቆ ለሸለቆ እየተሽከረከረ ሀብታቸው የሚወስደውን ተመለስ በሉት እንጂ እኔ ባለሁበት ከነ ክብሬ ያለሁትን የጠየቃችሁትን እየመለስኩ ያለሁትን ምን ትሉኛላችሁ አላቸው ይባላል።